ስንገናገር ሉዝ እንዳለ እኮ ታውቂያለሽ። ዛሬ እንግዲህ ሀይሚ ና ቦራ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ ሀይሚ እንግዲህ ጉድ ይዛ ነው የመጣችው ማለት ነው። እውነት ለመናገር ለእኔ ዱብታ ነው የሆነው። ሀይሚ እንግዲህ አሜሪካ ለመሄድ ወስና፣ ፓስፖርቱ ከብሩክ ነበር ያለና ፓስፖርቴን ስጠኝ በቃ እኔ ለመሄድ ወስኛለሁ፣ የትምህርት ማስረጃዬንም ላኪልኝ ተብዬ አንዲት እህቴ ለትወስደኝ ነገሮችን ጨርሻለሁ በማለት እንግዲህ ለብሩክ ነግረዋለች ማለት ነው። ብሩክ ደግሞ እኔስ በማለት እጅግ በጣም ተናዶ ጥሏት ሄዷል ማለት ነው። እኔ በጣም ነው የገረመኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት ውድ የቻናሌ ቤተሰቦች የጨረቃ ቤተሰቦች እንኳን ወደ ቻናሌ መጣችሁ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ላይክ በጣም በጣም የለም የሚያየው ሰው በጣም ብዙ ነው። እውነት ለመናገር ና በጣም ማለት ነው። ስለዚህ ላይክ አድርጋችሁ ቪዲዮውን ብታዩ ደስ ይለኛል በፈቃደኝነት ማለት ነው። ዛሬ እንግዲህ ሀይሜና ቦራ ከጠፉበት ስንተኛ ትናንት አልመጡም ነበርና ዛሬ መጥተዋል ማለት ነው። በጉጉት ስንጠብቃቸው ጭራሽ የጠበቅነው ሌላ እነሱ ይዘውት የመጡት ሌላና እኔ በጣም ነው እውነት፣ ምን እንደምል አላውቅም። እኔም ቪዲዮ ሰርቼ ነበር፣ ይህን በተመለከተ እንግዲህ። የሀይሚ ፓስፖርት ከወጣ ጀምሮ የሀይሚን ቁጥር የሚፈልገው ብዛቱ በጣም ነው። ሀይሚን እንወስዳታለን፣ አሜሪካን እንወስዳታለን። እኔም ይህን አስመልክቶ ቪዲዮ ሰርቼ ነበር። በዚህ ቪዲዮም ብዙ ታችታችሁኛል። ተደፊ ተዘግዘቂ ያላችሁኝም አላችሁ። ለምን እደፋለሁ? ለምን እዘቀዘቃለሁ? እንዴ እኔ ሀይሚ ስትደሰት ብሩክ ሲከፋ ማየት አልፈልግም። አሁንም ቢሆን ሀይሚ ብሩክን ጥለው እንዲተድ ሳይሆን ፓስፖርት እንድታወጣ እሷም ያለችው ቤተሰብም እንደዛ አስቦት አደለም። ሀይሚ ስትደሰት ብሩክ እንዲከፋው አንፈልግም። ብሩክ ሲደሰት ሀይሚ እንዲከፋ ሳይሆን ሀይሚ ከብሩክ ላለመለይት ለይት ነው አደል፣ ፓስፖርት ያወጣችሁ። ታዲያ አሁን ለምንድን ነው ሀይሚ ፓስፖርት ስለወጣች የሀይሚን ቁጥር በፍለጋ ሀይሚን አየው በፍለጋ ሀይሚን ዘናት መሄድ እንፈልጋለን፣ አሜሪካን ወስዳታለን እያሉ በጣም ብዙ ነበር ሲንጋጋ ነው የሰነበተው። እና እያያችሁ ነው። እኔ ራሱ በጣም ነው የደበረኝ ማለት ነው። የእውነቴን ነው ምላችሁ፣ የሀይሚን እድገት ጠልቻ አይደለም። የሀይሚን ማደግ የሀይሚን መበልጸግ ጠልቻ አይደለም። ሀይሚን ስኬቷ እንዲሳካላት ደስ እንዲላ ትፈልጋለሁ ነገር ግን ደግሞ ሁለት ሁነው እስከመጡ ድረስ ሁለት ጥንዶች ናቸው። ስለዚህ ሀይሚ ስኬቷን ስታሳካ ደግሞ ከጎን ብሩክ መከፋት የለበትም። የእሷ ስኬት ብሩክ እንደሚያስደስተው፣ የብሩክ መከተዋ የስኬቷ ዋናው መሰረቱን ብሩክ እንደሆነ እናውቃለን። ትምህርቷን እንድትማር እንድትበረታ በጣም ብዙ ነገር የሚያበረታታት ከጎን ያለ ብሩክ ነው። ስለዚህ እሷ ደስ ብሏት፣ ደስ ብሎኝ አሜሪካ ልሄድ ነው። በጣም ደስ ብሎኛል። አንዲት እህቴ በጣም ፓስፖርትም ከማውጣት በፊት፣ አሁንም ካወጣው ጀምራ ለመውሰድ ትፈልጋለች። ስለዚህ የትምህርት ማስረጃንም ላኪል ብዬ ልኬላታለሁ፣ ፋይሌን በሙሉ። ፓስፖርት ደግሞ ፎቶ ፈልጋለሁ ስላለች የፓስፖርት ፎቶ መላክ አልቻልኩም። ለምን ከብሩክ ስላለ የብሩክ ይስጠኝ ፓስፖርቴን ብላ ሀይሚ መታለች ማለት ነው። በጣም በጣም በጣም እኔ እንጃ፣ ሀይሚ ማለት ነው፣ ይሄን ታደርገዋለች የሚል እኔም ሙሉ እምነት የለኝም። አሁንም ቢሆን ማለት ነው ምክንያቱም ብሩክ ባለፈው ለምን ጥላት ሄድክ፣ አሁንም ትታት መሄድ የለብህም ብሩክ ሊሄድ ነው ሲል ምንም ነገር ከሀይሚ አይበልጥም እያልና ብሩክን በጣም ብዙ ነገር በማለት ብሩክ ቀርቷል ማለት ነው። ስለዚህ ብሩክ ለሀይሚ ብሎ ከቀረ ሀይሚ ደግሞ ብሩክን ትታ የትም ቦታ እንደማትሄድ ተስፋ አለኝ ማለት ነው። እኔ አሁን ሀይሚ ይህን በምታረገውም መቶ ፐርሰንት እርግጠኛ አልሆነም በሀይሚ ማለት ነው ምክንያቱም ከምንም በላይ ከምንም ነገር ብሩክ ስለማይበልጥ ማለት ነው እና ቢሆንም ግን አሁን ይሄን ውሳኔ ወስኝ ያለው በቃ መሄድ ነው የምፈልገው፣ ፓስፖርቴን ብቻ ስጠይ ብላ እንግዲህ ጥግ ድረስ ብሩክን በጣም እያናደደችው ነበር ዛሬ ሀይሚ ማለት ነው። ብሩክ ደግሞ ፈርዶበታል፣ እውነት ለመናገር እና እኔ ይሄ ነገር እውነትም ቢሆን እንጃ ፈተናም ቢሆን አላውቅም፣ ብቻ ግን አሁንም ቢሆን ብሩክ እንግዲህ ምን እንደሚያደርግ አላውቅም ማለት እንዴት ነው በአሁን ብሩክ ላንቺ ስል ቀርቻለሁ ላንቺ ስል ብዙ ነገር አበላሽቻለሁ አሁን ሌላውን ነገር ተይውና እኔስ? ብሎ ነው የጠየቃት። እኔስ? ብሎ ስትጠይቀው በቃ ለኔ ልሂድና ነገሮችን አመቻችቼ እኔም ደህና ደረጃ ከደረስኩ በኋላ አንተንም ወስደሃለሁ ነው ያለችው። ይሄ ቢሆን ጥሩ ነው ማለት ሀይሚ መጀመሪያ ሄዳ ከዚያ እንግዲህ አሜሪካ ለመሄድ ብዙዎቻችሁ ታውቁታላችሁ። ለምሳሌ ወንድ ዛ ካለ ሚስቴናት ብሎ ፕሮሰሱን ሞልቶ መውሰድ ይችላል። እሷም እንደዛው ባሌ ነው፣ ባለቤቴ ነው ብላ ሞልታ መውሰድ ትችላለች። ግን ደግሞ በአሁኑ ሰዓት ብሩክ ለሷ ብሎ ስለቀረ አሁን ላይ ደግሞ የሀይሚ ይሄን ቻንስ ማሳለፍ አልፈልግም፣ ይሄን እድል ማሳለፍ አልፈልግም፣ ስለዚህ መሄድ ነው የምፈልገው ብላ በውሳኔዋ የጸናች ነው የሚመስል ሀይሚ ማለት ነው። መቼም ሀይሚን ሙሉ ባላምናትም ማለት ነው፣ ማላምናት እሷ እውነቱና ፕራንኳ በጣም ከባድ ስለሆነ ማለት ነው። አሁን እዚህ ጋር ፕራንክ ነው ማለትም አልችልም እውነትም ነው ብዬም ለማመንም ይከብደኛል ማለት ነው። ቢሆንም ግን ይሄ ውሳኔ እንዲህ እንደትል ያደረጋት በጣም አይታችኋል፣ ሰሞኑን ማለት ነው በሀይሚና በብሩክ ዙሪያ እጅግ በጣም የሀይሚን ቁጥር የሚፈልግ ሰው የሀይሚን እንውሰዳት ኢሜይል፣ ኮመንት። እስኪ አይታችኋል? ኮሚኒቲ ላይ ለጥፌው እየሰደቡኝ ነበረ። ቪዲዮም ሰርች ተሰድብ ያለው ማለት ነው። እኔ ብትሰድቡኝ ምንም ምንም አልሆንም ማለት በሀይሚና በጉራ በምሰጠው እውነታ በምናገረው ነገር መታችሁ ብትሰድቡኝ ተደፊ ተዘግዘቂ ብትሉኝ እናንተ ብላችሁኛል ብዙ ልጆች ማለት ነው። ደግሞ በእናንተ ሳይሆን በፈጣሪ ፈቃድ ነው ማንም ሰው የሚኖረው እና እኔ ያልኩት ምንድን ነው ለምንድን ነው ሀይሚውን ፓስፖርት ስላወጣች እሷን እንውሰዳት የምትሉ እሷን ደስ ለማሰኘት ስትፈልጉ ብሩክን እንዲከፋው አንፈልግም ና ያልን። ከፈለጋችሁ እናንተ አቅም ካላችሁ የተሻለ ስራ አግኝተናን ካላችሁ ለሀይሚና ለቡራ ለምን አታመቻችሁም? ሁለቱ እንዲነጣጠሉ ካልፈልጋችሁ ሀይሚን ነጥላችሁ የምትወስዱ ከሆነ ግን ብሩክን ለማስከፋት ፈልጋችሁ ነው። ይሄ ደግሞ አይሳካላችሁም ብዬ ቪዲዮ ሰርች ነበር። ለዛ ነው የሰደቡኝ ማለት ነው። ስለዚህ አብዛኞቻችሁ ሀይሚና ቡራ እንዲለዩ ፈልጉ ናችሁ። ሀይሚ ደግሞ ይሄንን ነገር ተቀብለሽ በዚህ ሰዓት ልሄድ ነው ብለሽ መነሳተሽ ትክክል ነሽ ብዬ አላስብም። እውነት ከሆነ ማለት ነው። ይሄ ነገር አሁንም ለብሩክ ፈተና ካልሆነ ሀይሚ ግን አትታመንም። አሁንም እኮ ብሩክ ልትፈትነው ትችላለች። እውነት ለመናገር ይሄ ነገር ፈተና ካልሆነ ትምህርቴን አቋርጫለሁ እያለች ነበረ። ና ትምህርትሽን አቋርጠሻል። እንዲህ የሚገርም ነው። እኔ አላምንም። እና ይሄ ነገር እውነት ከሆነ በዚህ ሰዓት አሁን ብሩክ ሊሄድ የነበረው ስንት ነገር አበላሽቶ ቀርቶ አሁን እኔ ሊሄድ ነው ብለ ስትወሰኝ ብሩክ ምን እንደሚል አላቅም። እኔ አላቅም። ሀይሚ ሁሌ የትፈትነዋለች። እኔ ከብሩክ ምንድን ነው ማለት ምንድን ነው መስማት የምትፈልገው? እስኪ እስኪ እስኪ እንደ ኮመን ተጻፈ እኔ በጣም በቃ ደክሞኛል ማለት ነው ማለት አሁንም ድረስ ከብሩክ መስማት የምትፈልገው ነገር አለ። እሱ ነገር ምን እንደሆነ አላቅም። እሷ ያላወቀችው ያልተረዳችው ነገር ብሩክ እንዲረዳት እንፈልጋለን የምንለው ነገር አለ። አሁን እንግዲህ ብድግ ብዬ ልሄድ ነው ስትል እኔስ ነው ያላት ብሩክ ባጭር አማርኛ። ሌላውን ተይው እና እኔስ በቃ ቻንስ አግኝቻለሁ ይህን ቻንስ ማሳለፍ አልፈልግም። የስራ እድገት፣ ስራ መስራት፣ ትምህርቴን መማር ፈልጋለሁ ብላለች። የሚሻለኝም እዚያ ነው ብላለች። እኔ ብሎ ሲጠይቃት እኔን በጥቅም ቀየርሽ ማለት ነው ብሎም ጠይቋታል ማለት ነው። እና ብሩክ እንግዲህ ዛሬ ተናዶ ነው የሄደ የመጨረሻ ማለት ነው። ጥሏት ነው የሄደ። ፓስፖርትሽን አልሰጥሽም ብሏት ነው የሄደ። ለዛም በቀደም ፓስፖርት አውጥታ ስትመጣ ሰምታችሁታል ሁለተኛ የቤት ስራ ሰጠሽኝ ነው ያላት እና እሱም አውቆታል ማለት ነው እንግዲህ ፓስፖርት ባበጣች በአንድ ቀን ነው እንግዲህ አይታችሁታል የኮመንት ጋጋታ ማለት ነው እና ብቻ ግን ሁለቱ እኮ አንድ የሚሆኑበትን ነገር አመቻችተው ቢወስዱ እኮ ደስተውን አንችለውም። የሁለቱ ስኬት አንድ ላይ ቢሆን ጥሩ ነው። ግን እዚህ ጋ አሁን ብሩክን ጥሎ ሀይሚን ነጥሎ መውሰድ ምን ማለት ነው? እና ሀይሚ ደግሞ ይሄን ነገር እውነት የምታደረጊው ከሆነ ትክክል ነች ብዬ አላስበም። ምክንያቱም ከምንም በፊት አንችን አስቀድሞ ነው ብሩክ የቀረ ማለት ነው። ብቻ ግን ፈጣሪ ያጋል ፈጣሪ ያገናኘውን ማንም አንድ ነገር ለሀይሚ መምከር እፈልጋለሁ በመጨረሻው ማለት ነው ምክንያቱም ማንም ሰው አሜሪካን ወስድሻለን ብሎ በስልክ ስላወራሽና አሜሪካ ደሽ መለወጥ መስራት መማር ትችያለሽ ብሎ እርግጠኛ ባልሆንሽበት ሰው በዛ ሰው እርግጠኛ ባልሆንሽበት ሰው እሺ ብለሽ ይህን ነገር ወስነሽ መሄድ አለብሽ ብዬ አላስበም። በስልክ የሚያወራን ሰው እኮ ወንድ መስሎ ሴት ሆኖ የሚያወራለ፣ ሴት መስሎ ወንድ ሆኖ የሚያወራለ ና ስለዚህ፣ አንቺ ለራስሽ ጥንቃቄ ማድረግ አለብሽ። አሜሪካ መሄድ ማለት እኮ ቀላል ነገር አደለም። አሜሪካ ለመሄድ እኮ ብሮ ሶስት ሞልቶ፣ በጣም ብዙ ረጅም ጊዜ፣ በጣም ብዙ ፈተናዎች ያሉ ብዙ ነገሮችን ሞልተሽ ነው ኢቨን አሜሪካ ሄደሽ የሚያውቁት ያውቃሉ፣ እውነት ለመናገር ማለት ነው። ስለዚህ በዚህ ዙሪያ ግን አንቺ ለምታደርጋቸው ነገሮች ጥንቃቄ ማድረግ አለብሽ፣ ይህን ነገር ከመወሰንሽ በፊት ማለት ነው። ከምንም በላይ ደግሞ ከምንም በላይ ብሩክን ትታሹ እንደማተች ተስፋ አለኝ። ከምንም ነገር ብሩክን ለሱ ቦታ እንደምሰጪውም እኛ ጠንቅቀን እናውቃለን። ነገር ግን አንቺ እንዳትሸወጅ ማለት ነው። ምክንያቱም የሚያወራሽ ሰው ሁሉ ምን ያክል አንቺ እርግጠኛ ነሽ? ያም ሰው ሰውነቱ እኔ እወስድሻለሁ ያም ሰው መጥቶ እኔ እወስድሻለሁ ማለት አሜሪካ እኮ ለመሄድ በጣም ብዙ ፕሮሰስ አለው ረጅም ጊዜ ነው የሚፈጀው እውነት ለመናገር ታዲያ እንዴት ነው በዚህ አጭር ጊዜ ውስጥ አስጨርሰን እንወስድሻለን የሚሉሽስ ምን ያህል እርግጠኛ ነሽ በርግጥ መልካም ሰው ሊኖር ይችላል መልካም ሰው እንዳለ ደግሞ መጥፎ ሰውም ሊኖር ይችላል ምክንያቱም አንቺ ከሀገር መውጣት ብቻ አትይ በዚህ ነገር ደግሞ አንቺ መቶ ፐርሰንት እርግጠኛ መሆን አለብሽ ብዬ አላስብም። በመጀመሪያ ደግሞ እኔ እንጃ ከምንም ነገር ብሩክ፣ እንዴት ነው ብሩክ ለብሩክን ማስቀደም አለብሽ ብዬ ነው እንትን ምለው። ምክንያቱም ብሩክ ለአንቺ ብሎ ብዙ ነገር ትቷል እና አሁን ደግሞ አንቺ ለብሩክ ያለሽን ነገር እኔ እንጃ ፈተና እየፈተንሹ ካልሆነ ምን ማለት ነው ሀይሚ፣ ያልገባኝ ብቻ ግን ጥንቃቄ አድርጌ